ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ እንደምን አረፈዳችሁ? በዕለተ ሰንበት ሁሌም በዚህ ሰዓት የሚቀርብላችሁን ካቴና ፕሮግራማችንን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን በመቆየት ለዕለቱ ያልናቸውን የተለያዩ ጥንቅሮ የተከታተሉ ዘንድ የሚጋብዛችሁ ኮማንደር አበሙልጌታ ነኝ። አሁን ለዕለቱ ካልናቸው የተለያዩ ዝግጅቶች መካከል አንዱን እናስተዋውቃችሁ። ስ አሴሽን ካፋጅ ሶፋጋስ ሜላንጊያ ካቦንቼስ ተነክ ካቦንቼስ ጋብቻውን በፈጸመ በ15ኛው ቀን ነው ይሄ ግድያ ተፈጸመ። ስቲል ከውስጣችን ማይወጣ ማይጠፋ ነገር ህመም ውስጥ ነው የገባ ነው። በነ ቦታ ብትሆን እናንተ ምን ያህል ሀዘን ይሰማችኋል? ልጄ ወልደ ጊዮርጊስ፣ ልጄ ጸጋ ገብርኤል ሁለቱ ጨዋዎች ናቸው። ይህን የመሰለ ስመጥር ልጅ ተጽዕኖ ፈጣሪ ልጅ በእንደዚህ አይነት ህይወቱ ሲያልፍ በጣም ያሳዝናል። አሁን የምናልፈው የሰንበት እንግዳ ወደተሰኘው ፕሮግራማችን ይሆናል። በዚህ ፕሮግራማችን የተለያዩ ግለሰቦች የተለያየ የስራ ልምድና እውቀታቸውን ያወጉበታል። ወደ ዝግጅቱ እንተላለፍ። ያ ወጣቱ ቸሬ የከተማው ልጅ አዲስ ከተማው ልጅ ቸሬ፣ እንደ መለስ ብለህ እንደ ሌላ ሰው አንተ እንዴት ታስበዋል? ሁሉም ነገር ያልፋል ማለት ወድቆ የሚቀር ነገር የለም መነሳት የሚባል አለ። ከዝቅተኛ ቤተሰብ ስለወጣ ብቻ በወንጀልና በተለያዩ ሱሶች የመሄድ ግዴታ ያለብን ይመስላል። ህይወት ቁም ሳጥን ውስጥ ያለው ይመስል ቻዋ ምናምን እያለ በረኪና ጁስ መሰለ እንዴ ላለሁ ሸሚዝ እንጠብበትና አረፈ ተፍትበት በትበላለሁ የችግር ጥግ ሆኖ እንዴት አለፍኳቸው የምትላቸው ነገሮች አለ። እኔ እኮ ሱስ ውስጥ ነኝ ስሉን ም ሱስ ውስጥ ኛ ቃሉ እኔ የፊት ጥርስ የሌለው የድሮ አራዳ ነኝ። ችግርን ሸሽቶ ሄዶ የሊቢያ በራሲሳ ይሆናል። ችግርን ሸሽቶ የማንም መጫወቻ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ ካቴና የተሰኘው ፕሮግራማችን ነው። ከካቴና ፕሮግራማችንም ደግሞ የዛሬው የሰንበት እንግዳ የተባለው ዝግጅታችን ነው። የመጀመሪያ የሰንበት እንግዳችን ዛሬ እጅግ ተወዳጁ ፓስተር ቸሬ ነው። ፓስተር እንኳን ደህና መጣ። እንኳን ደህና ክብል ሰልዬ፣ በጣም ደስ ብሎኛል። ችልስ እኔ እራሴ እግዚአብሔር ያክብርልኝ። እኔም ደስ ብሎኛል። አንተ እንግዲህ ራሳቸውን ገልጠው ከሚያስተምሩ ሰዎች መካከል አንዱ ነህና፣ እጅግ በጣም ተወዳጅ እና በተለይ ትውልድ ላይ የምትሰራው ስራ እጅግ በጣም መልካምና እጅግ በጣም ተወዳጅ በመሆኑ ነው የመጀመሪያ እንግዳ ያደረግኩ እና የእኛ ተመልካቾች ብዙ ጊዜ ወጣቶች ናቸው ብለን እናስባል እና ከላይፍ ኤክስፒሪየንስህ ወጣቶች ምን ይማራሉ የሚል ነው የመጀመሪያ ፕሮግራማችን። እና እንደው መለስ ብዬ ከስንት ዓመት በኋላ ወደኋላ እንደምወስድህ ባላቅም ያ ወጣቱ ቸሪ የከተማው ልጅ አዲስ ከተማው ልጅ ቸሪ፣ እንደ መለስ ብለህ እንደሌላ ሌላ ሰው አንተ እንዴት ታስበዋለህ? ምን አድርጎ አቃል ምን አላደረገም ያቃል? እስቲ ላይፍ ኤክስፒሪየንሱ በብዙ ነገር የሰማነው ቢሆንም እስቲ ለወጣቱ እንዲሆን ብለህ ጀምርላ። አመሰግናለሁ፣ ሰለዬ በመጀመሪያ እንግዳህ ስላደረከኝ። እኔም ያንተ ፕሮግራም እንደተያዘ በቢሮ ሲነገረኝና እዚህ ፕሮግራም ላይ እንደመጣ ሳስብ በቃ ያ በትዝታ ወደ ኋላ ያንተ ፕሮግራም እናንተም ታዘጋጁት የነበረው የፖሊስ ፕሮግራም ወደ ኋላ በትዝታ ሄድኩ። የእናንተ ስራዎች ምን ያህል በምድሪቱ ላይ ተጽዕኖ ፈጥራችሁ እንደነበረ፣ መረጃ እንዴት ሰጡ እንደነበረ፣ ወንጀሎች እንዴት ይከሰቱ እንደነበር፣ ወንጀሎች ደግሞ እንዴት በክትትል እያያዙ እንደነበር የምታሳዩበትን ያን ጥበብ ወደኋላ ኋላ ተመልሼ እንዳስብና እንዳስታውስ አድርጎኛል። እንደገናም ደግሞ አንተም በጣም በግል እንመወድህ ሰውነህ ያንተ እንግዳ በመሆን እኔም ደስ ብሎኛል። እውነት ለመናገር እንግዲህ ወደ ኋላ ስንመለስ ብዙ ጊዜ እንደምናገረው ነው የኔ የኋላ ታሪኬ ያው ሰዎች እንዳይሳሳቱ ሊጠቅም ይችላል እንጂ ብዛም ጥሩ አልነበረም። ልጅነት አስተዳደጌ ብዙ ጊዜ እንደምናገረው እኔ ድሃ ልጅ ነኝ። ያደግኩበት ማህበረሰብ በጣም ዝቅተኛ ነው። በልጅነቴ ነው መርካቶ የወጣሁት። ህይወቴ ትንሽ ፈተና የተሞላ ነው።

ከዛ ደግሞ ትንሽ ከፍ ስል ያው ላይፉ ዞሮ ዞሮ ወደ ማይሆን ውስጥ ከተተኝ። እንደዚ አይነት ቦታ ድሀ ስትሆን ችግረኛ ስትሆን ምስኪን ስትሆንና፣ ኑሮህ በጣም ወደ ትዛዝ ሲጋለጥ ለወንጀል በጣም ቅርብ ነህ። አቋራጭ መንገድ ይመስልሃል ወንጀል። የወደቀ አንስተህ የምትለወጥ ይመስልሃል። የሆነ ነገር ሰርተህ ከዚህ ችግር ውስጥ የምትወጣ ይመስልሃል። ስለዚህ አማራጮች ናቸው ብለህ የምታስባቸውን ሁሉ ትሄዳለህ። ወንጀል ውስጥ ገባለህ፣ ሌብነት ውስጥ ገባለህ። እነሱን ሁሉ ነካክቻ ያለው እኔ እውነት ለመናገር በነዛ ነገሮች ውስጥ ሁሉ አልፌ ያለው ከተስፋ ቆርጬ ያለው ራሴን ለማጥፋት አስቤ ያለው ብዙ ነገር ውስጥ ወጥቼ ወርጄ ገብቼ ነው የወጣሁት እና የኋላ ታሪክ እኔ ራሴ ቸሬን አንዳንድ ጊዜ እንዲዞር ብያየውና በጣም ነው የሚያሳዝነኝ። ይገርማል። በጣም ነው የሚያሳዝነኝ። መትረፉ፣ በህይወት መኖሩ፣ ዛሬ ቆሞ ለቤተሰቡም ለሀገርም የሚጠቅም ነገር ካፉ የሚወጣ ሰው ሆኖ መገኘቱ የእግዚአብሔር ተአምር ነው። እንዳለፍኩበት የህይወት ዝቅታ እንዳለፍኩበት የህይወት ተሞክሮ እንደኖርኩት ጥሩ ያልሆነ ኑሮ እንዳለፍኩበት መንገድ መጥፎ ሰው ሊሆን ይችል ነበር። በሕይወት ከኖርኩ በዛው ትራክ መጥቼ ቢሆን በጣም ክፉ ሰው ነው መሆነውን፣ ጥያቄ የለው። የምትኖረው ኑሮ ነው የሚቀርጽ፣ የምትውልበት ቦታ ነው የሚቀርጽ፣ የምታየው ነገር ነው የሚቀርጽ። እና በዛ ውስጥ ብዙ ነገር አልፌ እምጥቻለሁ። እንግዲህ ለወጣቱ ምንድን ነው የምትለው ካልከኝም ሁሉም ነገር ያልፋል ማለት፣ ወድቆ የሚቀር ነገር የለም፣ መነሳት የሚባል አለ። ልጅ ሆኖ መቅረት የለም፣ ማደግ የሚባል አለ። ታማሚ ሆኖ መቅረት የለም፣ ተፈውሶ መቆም የሚባል ነገር አለ። ድህነት ብቻ የሚባል ነገር የለም፣ ከድህነት ውስጥ መውጣት አለ። ወንጀለኛም የሚባል አይደለም፣ ከወንጀል ወጥቶ ወንጀልን የሚከላከል ሰው የመሆን ድል አለ። ትናንት በጥሩ ባልሆነ ስም የሚታወቁ ሰዎች ስማቸው ተለውጦ ስማቸው ታድሶ ሊኖሩበት የሚችልበት መድረክ ነው ምድር እና እድላለ ነው ምለው እሱ ግን አሁን የሆነ የተለየ መሰጠት ይፈልጋል። አንዳንድ ጊዜ እንዳልከው ከዝቅተኛ ቤተሰብ ስለወጣህ ብቻ በወንጀልና በተለያዩ ሱሶች የመሄድ ግዴታ ያለብን ይመስላል። ከዚህ ወጥቶ ደግሞ ራዕይ ያለው ሰው ሆኑ ነገ ይሄ ነገር ያልፋል ለማለት መሰጠት ይፈልጋልና። በልጅነትህ እንዲህ ይሆናል ብለህ አስበህ ታውቅ ነበረ? አላውቅህ አላሰብኩም። እንደዚህ ይሆናል ነገርኩህ። እንደዚህ ይሆናል ብለህ እንድታስብ የሚያደርግህ ሰው ያስፈልግሀል። አንተ ከዛ ውስጥ እንደምትወጣ የሚያምን ሰው ያስፈልግሀል። አንተ ብቻ አይደለም እታስፈልግህ። አንተማ ኦልሬዲ እኮ ወይኒ ቤት ውስጥ ነው የተወለድከው። ወይኒ ቤት ውስጥ ከተወለድክ ወይኒ ቤት ግቢህ ነው ይመስልህ፣ ሰፈር ነው ይመስልህ። ስለዚህ አንተ እዛ ውስጥ ነው ያለው። ከዛ ውስጥ መውጣት እንዳለ የሚነግርህ ሰው ያስፈልግሀል። ለዚህ ነው እኔ ዛሬ በጣም በተለያየ ችግር ውስጥ ያሉ ሰዎችን ሳያቸው ራሴን ነው እነሱ ውስጥ የማየው። እኔ ራሴን ምሳሌ አድርጌ ነው የምነግረው፣ ትወጣላችሁ። ከዚህ ነገር ውስጥ መውጣት አለ። እኔ እኮ ምንም የለኝም ይላሉ፣ እኔ ምንም አልነበረኝም። እኔ እኮ ሱስ ውስጥ ነው ሲሉ፣ እኔም ሱስ ውስጥ ነኝ። እኔ እኮ የፊት ጥርስ የሌለው የድሮ አራዳ ነኝ፣ እንደዚህ ነው፣ እኔ እንደዚህ ነኝ ሲሉኝ፣ እኔም እንደዚህ ነበርኩ አለኛ። እኔ በቃ በቂ የሆነ ታሪክ አለኝ፣ በዛ ታሪክ ውስጥ አልፌያለሁ። እንዴት ይቻላል? ከሱስ መውጣት ሲባል ከሱስ የሚያወጣ እግዚአብሔር አለ። ከሱስ በራስህ ለመውጣት አትታገል ብዬ ብመክረው እኮ ለያን ነው። ስለዚህ እንዳልኩ ያ ድህነት ችግሩ ሰውን ሎ ወደ ወንጀል ይወስደዋል ማለት ሳይሆን ቅርብ ነው የሚያደረግ ተስፋ ነው የምትቆርጥ ትሽ ትላለገባ መኖርም መሞትም ልዩነት ያጣብሃል። ወይን ቤትም ብገባ ከቤታችን እንደውም የተሻለ ምግብ አገኛለሁ የሚል አስተሰባለ ሰልዬ ይህን አታውቅማል አንተ ፖሊስ፣ የእኛ ሰፈር አካባቢ ላይ የሚኖሩ ሰው የምግብ ዋስትና ጥያቄ ያለበት አለ። ቢታሰር ምግብ ይበላል ከዚህ ከውጭ ውስጥ እንዲሻለው እስኪፈልግ ድረስ። አዎ የድህነታችን ጥልቀት ነው ይሄ። ስለዚህ ሰው ምንም ይሁን በቃ እንደውም አትራፊ ይሆንለታል። ያን ወንጀል በስራቱ እኔ ኑሮ በሙሉ ወይኔ ቤት ያደረገ ሰው አቃል በጥቂቱ ምናልባት አርባ ዓመት ይሆነዋል ወይ አርባ ምናምን ዓመት አሁን በአሁን ድ ሰዓት ምናልባት ስምንት ዓመት ምናምን የውጭ ሆነው የኖረ አይመስለኝም። ቢደመር ተጠቅሎ አይመስለኝም። ሲወጣ ሁን ያስጠለዋ ጠቅጠቅ ያደረግና ፍለያዛል ይገባል። አንዳንድ ጊዜ ለመያዝ ብሎ ወንጀል የሚሰራበት ጊዜ አለ። ይሄ ምንድን ነው የሚያሳየው ድህነትህን ነው። የድህነት ጥልቀት ትፈራለህ። ከዚ ስለዚህ ውጪ ጠባቂ የሌለ ሀይባ የሌለ ረጄ የሌለ ምንበላህ ሚል የሌለ ምስኪን ከሆንክ እዛ በፌዴራል እየጠበቅ የምትበላበት ሰፈር ትመርጠዋል ሳትወድ በግድ ስለዚህ ሰው በፍጥነት ካለበት ድህነትና ችግር ሊወጣ የሚችልበትን ሆፕ የሚሰማቸው ነገሮች ባታወጣው እንኳን ተስፋ የምትሰጠው መሆን አለበት ጥሩ ፊት የምትሰጠው መሆን አለበት ሰውኮ እኮ የሚያኖረው ገንዘብ ብቻ አይደለም ሰዎችን የሚያኖራቸው ተስፋ ነው እኔ በጣም ብዙ መፈራቸው ነገሮች አሉ አሁንም ማለት ነው በጣም የምፈራቸው ነገሮች አሉ። በዚህ በኩል እድገትን ብቻ እያወራህልኝ የመለወጥህን ብቻ እያወራህልኝ ታሳየኝ ቁስ ውስጥ እነማን ናቸው የሚገቡት የሚወጡት የሚለው ጥያቄ አልተመለሰልኝ። ማን ነው የሚያሳድጋቸው እነሱ ሰዎችን የሠራነው ነገርን የሚጠብቁልን የሠራነው መንገድ ላይ የሚሄዱት የሠራነው መንገድ ላይ እና ኑሮ ላይ የሚኖሩት እነማን ናቸው የሚለው ጥያቄ መልስ ማግኘት አለበት። እዛ ላይ መሰራት አለበት። ተስፋ የቆረጠ ከሆነ ራሱን በቀላሉ መሸጥ ይችላል። ተስፋ የቆረጠ ከሆነ ራሱን በቀላሉ ለሌላ ነገር አሳልፎ መስጠት ይችላል። ለጥፋት ለወንጀል ራሱን ሊሰጥበት የሚችልበት እድል አለ። ከዚያ አብራ አያይዘ ትኩረት ስትሰጥ ለእያንዳንዱ ነገር ለሰውም ትኩረት መስጠት አለብህ። ለሚንቀሳቀሰው ሰው የሰራህለትን ሰው ትኩረት ሰጥተህ ማየት አለብህ። በአንድ ጀንበር ብዙ ነገር ሊለወጥ ይችላል። ያለህ እንደሌለህ ልትሆን ትችላለህ። የሌለው ደግሞ ሊኖረው ይችላል። ዛሬ በጣም ትልልቅ ደረጃ የደረሱ ሰዎች ትናንት ምንም አልነበራቸው። በፉቾ ሱሪያቸውን ከአገር ቤት አስረው የመጡ ሰዎች ናቸው ሳ ሚሊየን ተብሎ ቢጠሩት ማን ነው ከሚሊየን ጋር የተወለደ ቁጥር የላቸውም። እንደሱ ጥራ ብትለኝ የሉ በጣም ጥቂቶች ናቸው ከባለጠጋ ቤተሰብ የተፈጠሩት። አንዳንዶቹ በከብት መኪና ተጭነው ከአገር ቤት መጥተው በፉቾ ሱሪያቸውን አስረው እዚህ ጀብሎ ነግደው ሊስሮ ጠርገው ግማሾቹ በላባቸው ጠፍ አርገው ቆጥበው ወጥተው ወርደው ያደጉ ናቸው። የኋላ ታሪክ አላቸው። መደብ ተኝተው ከላይ እስከታች ከሚኒስትሮች እስከተራው ጋዴ ድረስ ሁሉም ይፈተሽ ከተባለ መነሻ ያለው ገባ። እንደዚህ ከነምናምን የተወለደ ሰው የለም። እና ወጣቱ ነገሮች እንደሚለወጡ ማመን አለበት። ዛሬ ያለበት ሁኔታ ሊይዘው አይገባም። ወጣቱንም ብለው ያለ ረፋት ግቡ አትታደፉ፣ ቻ ምናምን እያሉ ልክ ያሬ ስድስት ህይወት ቁምሳጥን ውስጥ ያለው ይመስል ብቻ ምናምን እያለ በረኪና ጁስ መሰለ እንደ እላለሁ ሸሚዝ እጠብበትና አረፈ ተፈትበትበል እላለሁ። ገባ ጊዜ መስጠት ጥሩ ነው። እግዚአብሔር ለጉድን ያስቀመጠን እኛ ኢትዮጵያውያን በተለይ ርስቅ ላይ ነው ግጭ ያልነው፣ ክብር ላይ ነው ግጭ ያልነው፣ ወርቅ ላይ ነው ግጭ ያልነው፣ ማዕድን ላይ ነው ግጭ ያል ነው፣ በጣም ብዙ ሀብት ላይ ነው ግጭ ያልነው። የጠፋብን እውቀት ስለሆነ እሱን ደግሞ የሚሰጡን ሰዎችም እየመጡ ነው። እግዚአብሔር እንግዲህ ድርዳን እኛም ለመቀበል እንደገና የተቀበልን ለመስጠት አጠገባችን ላለ ሰው ማየት እንዲችል ማድረግ ብንችል፣ ሀብት ላይ ነው ያለ ነው አውጥተን መጠቀምን ያቃተን ነው። እውነት ነው የሁላችን ታሪክ። አንተ እንዳልከው ለምሳሌ አንተ ካልከው ታሪክ ጋር የኔም ታሪክ ይመሳሰላል። አንዳንድ ጊዜ እንደው መለስ ሳስብ እንዴት አለፍኳቸው የምላቸው ነገሮች አሉ። አንተን ብዙ ጊዜ ታወራቸዋለህና እና ይህ ዋናው በቻሌንጅ አለመወድቆ አለመቅረት ነው ስለዚህ እንደ መለስ ብለህ ለምታስታውሳቸው ነገሮች የችግር ጥግ ሆኖ እንዴት አለፍኳቸው የምትላቸው ነገሮች አለ ወይ የሆነ የማታልፋቸውን ነገር ያለፍክባቸው የምታስታውሳቸው አዎ እንግዲህ ማላልፋቸውን የሚባል የለም አልፊያቸው ነው እዚጋ የመጣሁት ግን ደግሞ በጣም ከባባድ እንዴ አሁን ዞር ብዬ ሳይ ማደዘዣ ወግቶኛል እንዴት እንደዚህ ኖርኩ ብላቸው ማለት እንዴት እኔ አሁን ያለፍኩባቸውን ምራፎች ሳያቸው ምን ወግቶኝ ነው? እግዚአብሔር ምንድን ነው እንደዛ ያደረገኝ ይላለሁ። ገባ አዲስ አበባ ከተማ ተወልጄ ገና በልጅነት የፍራንክ ማቅ የአምስት ብር ችግርን ያላቅም ነበር። አምስት ብር ትንሽ የሚመስላቸው ብዙ ሰዎች አሉ። እዚህም ያሉ አላቅም በሆነ ኔ ከልጅነት የፍራንክ አቃል ግን አስር ሳንቲም ሻይቅጠል ቸግሮኝ ያውቃል። አምስት ሳንቲም ነበር ሻይ ቅጠል የሚሸጠው እሱ ቸግሮኝ ያውቃል። ወንዝ ልብሳ ጥቢያ ቃሉ አዲስ አበባ ተወልጄ ከሚስቴ ጋር የመጀመሪያ ልጄ ነው። ልጄ የምር ነበር ወንዝ ውስጥ ንድንጋይ ላይ ጨፍ ጨፍ ጨፍ አድርገን ድርቃ እስኪደርቅ አንባሻችን እየበላን ጩጨን እያጫወትን ገባ ዛሬ በጣም የለማው ሰፈር ማለት ነው። ወንዝ ልብሳ ጥቢያ ደበ ለራሴ ይህንን ህይወት እንዴት ምደካፍትኩት። ስለዚህ ሲቸግረኝ ምንድነው ማድረገው ብዬ ጥበቃ ሰራተኛ ልሆን ነበር። የእውነት በዘመድ ተገኘልኝ፣ የሆነ ቦታ ተገኘልኝና ና ሰኞ ትጀምራለ ብሎ በዘመድ ቅዳሜ ሰው ገባ። እስከዚያ ድረስ ሄጃለሁ። ል የፈለግኩት አላልፋቸውም። እንዴት ነው ያለፍኳቸው ብዬ ሳስባቸው በጣም ታፍ የሆኑ የህይወት ምዕራፎችን አለፍ። ያለው ያ ንፋስ ለካ ያልፋል። አይገርም። ይሄ የአውሎ ንፋስ እንደዚህ እንዳለ አውሎ ንፋስ እየነፈሰ እኮ አይቀርም፣ ያልፍና ይሄዳል። ለክ ያክቡ ጊዜ ያ የጨለማ ጊዜ ሲያልፍ እኔ መሬት እንደ ዘንባባ እንደዚህ ለጥብዬ አሳለፍኩት። ከዛ ሲያልፍ ነው የተነሳሁት። ዛሬም ማወራው የኖረኝ ያ መከራ፣ መከራ መጣ ብዬ እርምጃ ውስጄ ቢሆን ህይወቴ ላይ ያ መከራ መጣ ብዬ ፎርሽ ቢሆን እጭ ብዬ ጨቡዬን ጀምሬ ቢሆን የሆነ ነገር ባደርግ ምናምን በቃ አይመጣውም። ይሄ ግን ያንን ጊዜ ሞት ነው አንዴ ነው የራሴን ሞት ነው በቃ ዌልካም ትኬቱ ከሆነ ብዬ ራሴን ሬዲ ነበር። ስለዚህ ሁሉም ሰው ይህን ቢያደረግ ጥሩ ነው። አንዳንዱ ይቻኮልና ችግርን የሚፈታበት መንገድ ነው እኮ ትክክል፣ ያለ ወይ ይሸሻል። ችግርን ሸሽቶ ሄዶ የሊቢያ በራሲሳ ይሆናል። ችግርን ሸሽቶ የማንም መጫወቻ ይሆናል። ለምንድን ነው እዚህ ውስጥ የገባ ውስጥ ነው? ችግርን ሸሽቶ ነው። ለካ ችግርን በመሸሽ ብቻ የምታመልጠው ትጋፈጠዋለህ። እስቲ የሚያረግህን ይሁ በቃ ደቁሶ ያልፋል። ምን አለበት ምን ችግር አለው? ንጫ አፍንጫ መቶ ጠጧጡ አድርጎ ቀምሳ ታልፋለህ። ችግር የለም። ነገ ምታው ቦክሱ ኃይለኛ ነው ብለህ ታልፋለህ። ምን ምን ከገደለህም ምን አለበት አንድ ችግርን በመጋፈጥ ነው ማለፍ ያለብህ። ችግርን ለመመሸሽ የምትሄድ ሰው ከሆንክ ከድጥ ወደ ማጠ የሚባል ታሪክ ያንተ ይሆናል። በችግር ችግርን ተሸሽቶ የሚመለጥ አይደለም። ወርቅ ወርቅ ሰሪን ብትጠይቀው እሳት ውስጥ የሚከተው ስለሚጠላው አይደለም፣ እንዲያምርለት ነው፣ እንዲጠዳለት ነው። አንዳንድ መከራዎች አጽድተውን ነው የሚያልፉት። አንዳንድ መከራዎች ቆንጆ ነው የሚያደርጉን። እኔ አንዳንዶቹን ሳስባቸው ሳልፍባቸው አሞኛል እንጂ አሁን ሳስባቸው እነሱን ባልማር ዛሬ እንደዚ አይነት ሰው አልሆንም ነበር እላለሁ። አየህ ለበጎ ነው ለካ። እነዛ ያለፍኩባቸው የህይወት ውጣ ውረዶች፣ እነዛ ጭንቅ ሌሊቶች፣ እነዛ መከራዎች፣ እነዛ ማጣቶች፣ እነዛ ችግሮች እና ችጋሮች ለካ ለዚህ ነው ላሉ። ዛሬ ለድሃ ማስብ የምችል ሰው፣ ዛሬ ቁጭ ብዬስ ጆሮዬን ከፍቼ መስማት የምችል ሰው፣ ልቤ የሚሳሳ ሰው፣ ሀገሩን የሚወድ ሰው አድርጎኝ አልፏል። ገባ። አሁን ችግር ቸግሮኛል ብሎ ከችግር ለመውጣት ወንጀል የሚሰራ ሰው የሚያውቀው ምንድን ነው? ችግር ስለ ችግር የገባው ነገር ምንድን ነው ጥያቄው? መመለስ አለብን። ሁለት ኩላሊት ያለው ሰውዬ እኮ ነው። ሁለት አይን ያለው ሰውዬ እኮ ነው በምንም ነገር ሊገዛ የማይችላቸው ጤንነቶች፣ የተጎናፀፈ ሰው እኮ ነው። ምናልባት ይህ የሚነጥቀው ሰውዬ ያለውን ሁሉ ሰጥቶ ቢያገኘው የሚናፍቀው ሁለት አይን ያለው ሰው ነው እኮ። የሚገርም ነገር ነው። ስለዚህ ሰው ያለውን ነገር ባለማወቅ የሌለውን ሲፈልግ የቆጡን አወርድ ብላ የብብቷን ጣለች እንደሚባል ያለውን ይጥላል። መስራት የሚችልበት ነፃነት አለው፣ ጉልበት አለው፣ ጤና አለው። እሱን ነገር ይጥለዋል ምን አገኛለሁ ብሎ በዛች ቅጽበት ጠቀማታለሁ ብሎ የሚያስባትን ነገር ፍለጋ ሲሄድ ያለውን ወደ ሀብት መቀየር የሚችል ሙያውን፣ ወደ ገንዘብ መቀየር የሚችል ጊዜውን፣ ወደ ገንዘብ መቀየር የሚችል እውቀቱን፣ ያለውን ነገር፣ እድሉን፣ ተስፋውን፣ ዘመኑን፣ እድሜውን በተራ ነገር ሽጦት ቁጭ ይላል። ይሄ ከእውቀት ጋር ነው የሚያያዘው። ስለዚህ እንደዚህ አይነት ነገር ውስጥ ያሉ ሰዎች ሲመጡ እኔ ያላቸውን ነው ማሳያቸው። ይሄ እኮ የለኝም ሲሉ ያለህን ለማየት ሞክር ብዬ ለማየት እንዲችሉ የጠቢብ አይን በራሱ ላይ አይደለም የሚለው፣ ጠቢብ እንዲሆኑ ራሳቸው እንዲያዩ አረጋለሁ። ኦኬ ቸርዬ፣ ደስ አለኝ አሁን ለካ ይሄም አለ ይላሉ። እኔ ስጢፍ የሚባል ጓደኛ፣ ምን አልባት ታውቀው ይሆናል የሱን ወንጀል እህል በረንዳ ማዲያ ላይ ቦምብ ጥሎ 17 ዓመት የታሰረ የጓደኛ ነው። አሁን ተፈቷል ቆይቷል ከተፈታ እና ሲነግረኝ ነበር ቸርዬ አለኝ ሲፈታ መጽሐፍ ቅዱስ ሰርቶ ይዞልኝ መጥተው ነበር። እንደውም ቅርብ ቀን ምን አለኝ ይሄ መንገድ ላይ የተኙ ጎዳና ተዳዳሪዎች አለ፣ የእነሱ ነጻነት ያስቀናኝ ነበራል። እንዴት ስለው፣ ተነስቶ ኮ ከዚህ ጋር ፌስታሉን ጠፍጥፍ አድርጎ ደግሞ ሌላ ሰፈር መሄድ ይችላል አለ። እኔ ግን አልችልም አለ። አየ እስር ቤት ነው ያለውታል። አየ ወጥቶ ኑሮ ምናምን አይደለም። ይህ ጎዳናውን ላይ ኑሮ ቫሉ አረገው እንዴት ነፃነቷል? ጎርፍ ውስጥ ተኝቷል። ተነስቶ እኮ ከዚህ ጎርፍ ወደ ሌላ ጎርፍ መሄድ ይችላል ከፈለገ፣ እኛ ግን አንችልም። ጎርፍን ብትፈልግ የምታጣበት አጥር ውስጥ ትገባ የምትችልበት። አየህ የሌለህን ስትፈልግ ያለህን ነው የምታጣው። ስለዚህ አሁን ብዙ ሰው የለኝም የሚለው ምንድን ነው? የለኝም ያለውን ነገር ቁጭ እናድርገውና ያለውን እንቁጠር። ገንዘብ ነው የሚለው። አሁን እኔ ካንሰር ተይዞ ወር አንድ ወር የቀረው ሚሊዮነር ሰው ብታመጣ የዛ ሰው ቢኖርህ ደስ የሚልህ ምንድነው ብትለው ይሄ ሰው የሚፈልገው ነው የሚፈልገው እሱ ያለው ተሰጦ፣ ነጻነት፣ ጤናው ምናምን ነው ይፈልግ። ሁለት ኩላሊቱ ፌል ያደረገን ሰው እዚህ ጋር ብናመጣ ያ ሁለት ኩላሊቱ ፌል ያደረገ ሰው በጣም በቃታሙ የተኛ ሰው ምንድን ነው የምትፈልገው ብትለው እኔ እንደ ወንጭ ገዛኔ ጋባ ቤት ምናም ይላል? አይልም አይልም። እኔ እንደ ብታገኝ ደስ የሚል ምናምን አሁን በገባ አይልም አይልም ገባ ይሄ ያው በጣም የታመመ ሰው ቪዛ ምናምን አይልም። የሚለው እነዚህ የማይሰሩ ትናንት የነበሩ ዋጠጥቼ በነፃነት ሸና የነበርኩ ሰውዬ ዛሬ እንደዚህ ሁኛለሁ። አሁን እንዲኖሩኝ የሚፈልገው እነዚህ ሁለት ኩላሊቶቼ ነው የሚለው። አንተ ደግሞ የጠጣ እየሸና በሰላም ግን የለኝም እያልክ ተደብርሃል። ለዚህ ችግር ውስጥ ላለ ሰው ሁለት ኩላሊት እዚህ ጋ ብንሸልመው እንዴት ነው የሚያብደው? በደስታ እሱ ሰውዬ ሲሰጠው የሚያብደውን ለምን አላበድከው? ለ ለምን አልተደሰትከው? አይን ይዛል። አሁን ችግሩን በጣም ያባባሰው ሰው ያለውን አያውቅም። ለዚህ ነው ብዙ ሰው ስፍራውን የሚለቀው፣ ቤቱን የሚለቀው፣ ትዳሩን የሚለቀው፣ ሀገሩን የሚለቀው። ያለውን አያውቅም። ብዙ ወንድሞቻችን ንቶቻቸው ያላቸው አያውቁም። ለዚህ ነው ብዙ ሰው ካለው ነገር ውስጥ ወጥቶ ወደሌለው ነገር ውስጥ ሲሄድ ያለውን ሚስ ያደርጋል። የሚያሳዝነው የሚፈልገውን አያገኝም ያለውንም ነገር ያጣል። ይሄ ከእውቀት ጋር ነው የሚያያዘው ነው ምል አንድ ሰው ሚሊዮነር ነው ሀብታም ነው ሌላ ሚሊዮን ሊጨምር ብሎ ወንጀል ሰራና አስራ ሁለት ዓመት ታሰረ። የነበረው ሚሊዮን ብር የነበረው ራሱ ተበትኖ አለቀ። ትዳር ተበተነ፣ ልጆች ተበተኑ። ሲወጣ ዜሮ ሆኖ ወጣ። በቃ ከዜሮ ማለት ነው መጨረሻ ላይ ስዊሳይድ አደረግ እንደዚህ አይነት ታሪኮች አውቃለሁ እኔ የምመክረው እሱ ነው ሰዎች ሁሉ አቋራጭ መንገድን ባይጠቀሙ በእግዚአብሔር በሰጣቸው ነገር በሥርዓት ህሊና ነጻነት በጣም ጥሩ ፍሪ ሆነው መኖር የሚችሉት የተሰጣቸውን ሲኖሩ ነው። ወደፊት ስትሄድ ወደኋላ መፍራት የለብህ። ንጹሕ ሆነ ኖረ ማለፍን የመሰለ ነገር እሱ ከገንዘብ ይበልጣል። ገንዘብ የማይሰጥህን ነጻነት ይሰጥሃል እሱ ብዙ ጋርዶችህ የማይሰጡህን ነጻነት ይሰጥሃል እሱ። በተቻለ መጠን ጤናማ ህይወትን መኖር አለብህ። ያንን ህይወት ለመኖር ደግሞ ኑሮ የበቃኝ ማለት አለብህ። ኑሮ የበቃ ሰው፣ ፈጣሪን የምትፈራ ሰው፣ በየቀኑ ማድረግ የሚገባህን ነገር እያደረግክ መሆንን የምታምንና የምታቅ ሰው መሆን አለብህ። ይህን እያረግክ የምትኖር ከሆነ ነጻነት ሙሉ ነው። ነጻነት ማንም የሚወስድብህ አይደለም።